እሷማ አረገዘች እያጠፋሁ አረች አርጋች። ኧረ የፈጠረን ይሄን ነው እያልኩ እኮ ነው የሚወለደው

አረገባለሁ እሪ በሉ፣ ሁሉ ሁላችሁም እሪ በሉ። አይ ለማንኛውም ይብቃን፣ ሰማ አንተም አንተም ተጨውስ በቃ አንተም ተጨውስ በቃ። ግን እኛ እኔም ሪፖርት ስላስደረገና ይሄም ስልኩን ባትሪ ሊዘጋ ነው። በቃ እኔ በቃ ይመቻችሁ። በቃ ዛሬ እገልሀለሁ እያልኩ እኮ ነው። ማታ አለው እኔም አለው አሉ አሉ። ሰባት ደርሰናል፣ አንድ ሳምንት ሰማችሁ። ይቀመጥ ዶናት ፔፐር ክሬ እስኪ ፊክስ አርጉት። አረውዶች የቦቼ ጌም እየደረሰ ነው። እሺ የቦቼ ጌም ኖቬምበር አራት ኖቬምበር አራት ነው። ማንም ሰው እንዳይቀር ከሰባት ቀን በኋላ ይሄ ዶር እረስቶታል፣ እረስቶታል። ችጋረም ዝም ብሎ ተጫውቶ ይወጣል። አንድ ቀን ሲል ጌም እየደረሰ ሲል ሰምቻለሁ። ራሱ አላውቅም፣ ምን አይነት ሰው ነው። ፈጣሪ ለይታን እያልኩ ነው። ጌም ይደርሷል። ኖቬምበር አራት ነው። አውራ ዝም ብለህ አውራ። ጌም ይደርሷል እና ምን እነ እነ ግምጃ የሚያውሩ ቡቺ አፍላ ድምቀት ውዶች አፍላ ፍቅር እኮ ነው የምንገባ ነው ሰምታችኋል አዩ አፍላ ፍቅር በጣም ትገቢያለሽ አንቺ እሱን ፈርቼ እኮ ነው እገባለሁ ምን ልትል ነው አትገቢም ልትል አፍራ ፎሎ መልሽ እሺ መልስላችኋል ምን ችግር አለው ደግሞ ለመመለስ ፖል ታስባለች ግን ቦቼ ስማማ፣ ቦቼ ግን በህይወት ደስተኛ ነህ? ለምን ጠየቅሽኝ? በጣም ደስተኛ ነኝ። አትመስልም፣ የምር አትመስልም። ፊት ምንድን ነው ፊት? ኩላሊቴንም ሸጬ ቢሆን እመጣለሁ። ጸጉርህንማ እኮ እያለች ም ሆነ እንደ ኩላሊታቸውንም ቢሆን ሽጠው ያ ግን አንተ ፈልገው የምር ግን አሁን ብትሸንፍ ትላጫለህ?

ወንዶች ታብ አድርጉ እንጂ፣ ታብ አድርጉ። እንዴ ፈልጋችሁት ነው እንዴ ታብ የማታረጉት? ፈልጋችሁት ነው እንዴ ታብ የማታረጉት? ብለናልሽ እንዲሰማን ነው እንዴ? እንቀ አይሸነፍም። እኔ ልውጣ እንዴ? ከአሁንና በኋላ ለግባ እንዳለ ግምጆ ነው የሚሉኝ በቃ ውጣና በኋላ እንደዴት ማታ ስታወድ ስንት ታወሩ ብዙ ሰዓት ምናምን ውጣና፣ እሷ ስትገባ ትገባለ። ግዴታ ነው። እሺ ጋይሶች፣ ቪዲዮ ፖስት አርጊያለሁ። ሪፖስት ያላረጋችሁ እየገባችሁ ሪፖስት አርጉልኝ። ሪፖስት ያደረጋችሁ ደግሞ እግዚአብሔር ያክብርልኝ። ወዳችኋለሁ ፋሚሊዎቼ። በኋላ ትንሽ ቆይቼ ላይቭ እገባለሁ ከግምጃ ጋር። እስከዛው ግን ምችት ይበላችሁ። ወዳችኋለሁ። ባይ ቻው።